ናቆ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላቸው። ሕዳር አስራ አምስት ሚናስ ጻድቁ የዋቡ ትሁቱ ድሃ ተበደለ፣ ፍርድ ጎደለ የተሰደዱት ይመለሱ፣ የወደቁት ይነሱ፣ የተረሱት ይክበሩ፣ የተራቡት ይመገቡ፣ ራቁታቸውን የሆኑት ይልበሱ፣ የተፈረደባቸውና የተገፉ ፍርድ ያግኙ እያለ እውነተኛውን ቃል የሚናገር፣ የሚያስተምር፣ የሚመክር፣ የሚገስጽ አባት የቤተ ክርስቲያናችን ታሪክ ሕዳር 15 ቀን ሚናስ ብላ ታስተምራለች እና በዚሁም ጾመ ገና መግቢያው እንደሆነ እንነጋገርበታለን። እግዚአብሔር አምላክ የጊዜ ባለቤት ነው እና እኔንም እናንተንም እንዲያስተምረን የእግዚአብሔር ልጆች በዓለም ላይ የምትኖሩ እነሆ ፍቅረ እግዚአብሔር፣ ምክረ እግዚአብሔር ይልቁንም ደግሞ መግቦተ እግዚአብሔር ያራቃችሁ ሁልጊዜ የእግዚአብሔርን ሀሳብ የምትሰሙና በእግዚአብሔር በፈቃድ እግዚአብሔር ውስጥ የምትኖሩ የእግዚአብሔር ልጆች እግዚአብሔር አምላክ ወርሃ ጽጌውን አሳልፈን አስተምሮ ብለን ደግሞ ጾመ ነቢያትን ጾመ ሐዋርያትን እንድንይዝ ስለፈቀደልን ክብርና ምስጋና ለስሙ ይሁን። የሰንበት ጌታ እርሱ ነውና ሰንበትን ባርኮ ቅዱስ የሰጠን አምላክ ዛሬም በሰንበት ሕዳር 14 ቀን ነውና ቅበላውን ይዘን ከሕዳር 15 ጀምሮ እስከ ታህሳስ 29 ጾመን ለጾመ እና ለጸለየ ሆነ ይነስስ የቶ ዋጋውን ያገኛል ተብሏልና ዋጋችን መንግሥተ ሰማያትና በረከተ ልደቱ ስለሆነ እንዲያደርሰን መልካም ፈቃዱ የሆንልን። ሚናስ ማለት እጹብ ግብሩ ለእግዚአብሔር፣ የእግዚአብሔር ስራው ግሩም ነው፣ የእግዚአብሔር ስራው ድንቅ ነው። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንዲሉ ከዓለም ውስጥ ያሉትን ዓለምን ንቀው እግዚአብሔርን እንዲፈልጉ በዓለም ውስጥ የኖሩ የዓለሙን ነገር ትተው ገዳምን የሚወዱ ጽድቅን የሚወዱ በምክረ እግዚአብሔር በፈቃደ እግዚአብሔር አዎ የሚኖሩ ያደርጋቸዋል እግዚአብሔር እግዚአብሔር። ከጠራቸውና ከመረጣቸው ካከበራቸውና መስቀሉን ተሸክመው ይልቁንም አዎ ተራራውን የወጡ ቁልጓት የወረዱ ሜዳውን ርጠው ያሸነፉ የታገሉ፣ ወገብር ኩሎ በእንተ ወንጌል ስለ ወንጌል ስለ እግዚአብሔር መንግስት ብለው ተጋድሏቸውን ከፈጸሙት ቅዱሳንም መካከል ታላቁ አባት ሚናስ። ሚናስ ማለት እጹሕ ግብሩ ለእግዚአብሔር ይልቁንም ደግሞ ከመነሐስ ማለት ነው። አዎ ነሐስ የሚባላል በነገዳችን ላይ ይሄ ዘኍልቍ 21 22 ላይ ሙሴ በዚያ ምድረ በዳ እግዚአብሔርን እስራኤላውያን ሲበድሉት ነዘረ እባብ አስነስቶና እንዲነደፉ አደረጋቸው። መጨረሻ ላይ ግን ሙሴ ስለምነው ደግሞ የነሐስ እባብ ስራና ዓላማ አድርጋ መሳቅለ ስቀል በሱ ይድናሉ ብሎ ያን የነሐስ እባብ አቁሞ ሙሴ እስራኤላውያን ያንን አይተው እንዲድኖ አድርጓቸዋል። ነሐስ ማለት የብር ተመሳሳይ ነገር ነው ማለት ነው እና ነሐስ ማለት ነው ምንድነው ከሰማዕታት ከሐዋርያት ከጻድቃን መካከል አንዱ ስለሆነ እስራኤል በዳኑበት አምሳያ ስሙን አወጥተውለታል። ምን ማለት ነው? ብዙ ምእመናን ተምረውና ተረድተው በሱ ይድናሉ እንደማለት ነው፣ ትርጉም ማለት ነው። በሌላ መልኩ ደግሞ ምእመን ወቡሩክ ማለት ነው። ምእመን ታማኝ ማለት ነው። ታማኝ ቡሩክ፣ እግዚአብሔር የባረከውና እግዚአብሔር የቀደሰው በዓላማ እግዚአብሔር ያጸናው ማለት ነው። አባቱ መኮንን አርቃዴዎስ አውዶክሴዎስ ይባላል። ደግ ክርስቲያን ሚስት ነበረችው ይላል። ደግ ክርስቲያን እግዚአብሔርን ብትፈራ በአንድ በቷ የእግዚአብሔር ስም የማይጠፋባት፣ ስትተኛም፣ ስትነሳም፣ ስትጓዝም፣ ስትቀመጥም የእግዚአብሔርን ስም የምትጠራና በፈቃድ እግዚአብሔር የምትኖር ይልቁንም ደግሞ ክብረ እግዚአብሔር፣ ፍቅረ እግዚአብሔር ያላት ሴት ሚስት ነበረችው ይልና ለብዙ ዘመን ልጅ አልነበራቸውም። እንደ አብርሃም እንደ ይስሐቅ እንደነ ያዕቆብ እንዲሁ ለብዙ ዘመን እንደነ ዘካርያስና አዎ እንደ ሌሎቹም በልጅ ቶሎ ሳያገኙ ወደኋላ ግን በልጅ እንደተባረኩ ሰዎች ከነዚህ መካከል አንዷ ነበረች ወይም አንዱ ነበረ ይልና ከዕለታት አንድ ቀን ወደ ቤተ ክርስቲያን በበዓለ ማርያም ሄደችና ጸሎቷን መጸለይ ጀመረች በስዕለ ማርያም ፊት ለፊት ቆማ ስትሰግድ ነበረ። ለእመቤታችን የጸጋና የአክብሮት ስግደት ለመድኃኔ ዓለም ደግሞ የባሕርይ ስግደት። እያለቀሰች እያነባች እንዳሃና አስበኝ እግዚአብሔር ወይ፣ ድንግል ማርያም ሆይ አሳስቢልኝ፣ አዘክር በመዘክር አዎ ሁሉን ወደማይረሳ ወደ እያለሽ ድንግል ማርያምን በስዕሏ ፊት በስዕልሽ ቆሜ ው እለምናለሁኝ ው እየሀፍር ቀዊም በኪ ልክ እንዳለ አባት እየድንግል በስዕልሽ ፊት ቆሜ እለምናለሁ፣ አላፍርም። የእናት ልመና እነሆ ፊት አያስደፋም አንገት አያስቀልስምና፣ በአንቺ ፊት ቆሜ አላፍርም። ከልጅሽ አማልጅኝ እያለች ትለምናን ነበረ ይንና በስዕል ፊት ቁማ ስትጸልይ ቆየችና ስዕሉን ተሳለመች። ተሳለመች ተሳልማ ተማጽና እነሆ በፊት ለፊት እንደገና ቆማ እንዳለች ከስዕሉ ውስጥ ሚናስ ሚናስ ሚናስ የሚል ሶስት ድምፅ ወጣ። አብርሃም አብርሃም አብርሃም አልአዛር አልአዛር አልአዛር ማርታ ማርታ ማርታ እያለ ያለ በደጅ በቃል እግዚአብሔር የመጥራት ባህሪው ነውና፣ ሊያስባትና በእናቷ ስለ ተማጸነችና እናቷን እናቷ ስለ ለመነች ሚናስ ሚናስ ሚናስ የሚል ድምፅ ወጣ። ይህ ቃል ሲወጣ ሰማች። ሄዳም ለባሏ ነገረችው። ምን ብላ? ጸሎቴን በእመቤታችን ስዕል ፊት ለፊት ጸለይኩኝ ጸሎቴን ስጨርስ ተሳለምኩኝ ተሳልሜ መልሸ ቆምኩኝ ከየት እንደመጣ አላቅም ቃል መጣ ምን የሚል ሚናስ ሚናስ ሚናስ የሚል ሶስት ጊዜ መጣ ወደፊትም ማየው ወደኋላም ማየው ወደ ግራም ማየው ወደ ቀኝም ማየው ሰው ግን የለም ከዛም የተነሳ ወደ ቤት የመጣው አለችና ለባሏ ነገረችው የእግዚአብሔር ፈቃድ ይሁን ብለው ተቀመጡ የእግዚአብሔር ፈቃድ እግዚአብሔር ያለውን ያድርግ፣ አዎ ወይሁን፣ ፈቃድከ ፈቃድህ ይሁን አዎ ብለው ተቀመጡ። ከጥቂት ወራት በኋላ አዎ ጸነሰች ይላል። ክብርና ምስጋና ለመድኃኔዓለም ያቀርብ። አይ ጸነሰች፣ ከጥቂት ወራት በኋላ አዎ። ይህን እንግዲህ አንደኛ ሳሙኤል ምዕራፍ 1 ቁጥር 10 ላይ ሃና አለቀሰች፣ እንባዬን አብስ፣ ድምጼን ስማ፣ ድመናዬን ተቀበል፣ አዎ ያገልጋይህን የባሪያህን ችግሯን ፍታ ብላ ለምና ሄደች። እግዚአብሔርም ሰማት። ሲሰማት ልጇን ሳሙኤል አለችው። እግዚአብሔር ይሰማል ወሰማ እንዲ ቃለ ስእለትየ አው የልመናዬን ድምፅ አንድም ስእለቴን እግዚአብሔር ሰማኝ አለ። እየተሳላችሁ ያላችሁ በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ስለታችሁን እግዚአብሔር ይስማችሁ። ከዚህ በኋላ የሚገርመው ነገር እነሆ እግዚአብሔር በስዕሉ በእመቤታችን ስዕል ውስጥ ሚናስ ሚናስ ብሎ አሰምቷት ነበርና አዎ ልጁ ሲወለድ ስሙን ከስለማርያም ማርያም በሰማቸውና በተረዳቸው አዎ በተነገራትና በተነጋገረችበት ሚናስ አለችው ይላል ሚናስ ብላ ጠራችው ለትምህርት በደረሰ ጊዜ የቤተ ክርስቲያን ትምህርት አስተማረችው ተማረ 12 ዓመት ሲሆነው አባቱ አረፈ ከሶስት ዓመት በኋላ ደግሞ እንዲሁ በእንቅርት ላይ ጆሮ ደግፍ እንዲሉ አባቱ ሞቶ፣ አዎ በትምህርት ቤት እናቱ እያስተማረችው እንዳለ እንደገና ደግሞ እናቱ ሞተችበት። በድምር 15 ዓመቱ ይሆናል ማለት ነው። በ12 ዓመቱ አባቱ ሞተ፣ ሶስት ዓመት በኋላ ደግሞ እናቱ ሞተች። ልጁ ስንት ዓመት ይሆነዋል? 15 ዓመት ይሆነዋል ማለት ነው። በ15 ዓመቱ የሚገርመው ነገር ለትምህርት በደረሰ ጊዜ የቤተ ክርስቲያን ትምህርት አስተማረችው። በአስራ ሁለት ዓመቱ አስራ ሁለት ዓመት ሲሆነው አባቱ አርፏል። ከሶስት ዓመት በኋላ ደግሞ እናቱ ሞተች። መኳንንቱ አባቱን የወዱትና ያከብሩት ድንቅ ጥሩ ሰው ስለነበረ፣ አዎ ይገርመኛል። የቅዱስ ጊዮርጊስን ታሪክም እዚሁ ላይ እናስበዋለን። ቅዱስ ጊዮርጊስ አባቱ በጣም ጥሩ ሰው ስለነበረ አባቱ ሞተና፣ ሌላ በአባቱ ቦታ የተተካው መኮንን አሳደገው። ካሳደገው በኋላ 15 ዓመት ሲሆነው ልጁን አጋብቶ ያንም የአባቱን ስልጣን ሊሰጠው ነበረ። ነገር ግን ልጁን ሊያጋባው ሲል ልጁ ሞተችና፣ እሱም ደማ። ንጉሱም ያው ሞተ። እሱም ዓለምን አልፈለገም፣ አልወደደም። ሰማያዊ ለመሆን በ20 ዓመቱ ለተጋድሎ ወጣ። 7 ዓመት ተጋደለ። በ7 ዓመቱ 7 አክሊል አግኝቷል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን እና ምንድነው የሚለው አባቱ ደግ ሰው ስለነበረ አባቱ ሙቷል። እናቱ ሙታለች። እሷ 15 ዓመቱ ኖታል። ስለዚህ በአባቱ ፋንታ ምስፍናን ሾሙት። አዎ ሾሙት፣ ሰጡት። በቃ የዚያ ደግ ሰው ልጅ የዚያሽ ደግ ልጅ፣ አዎ የሰለት ልጅ ነው። ድሃ አይበድድም፣ ፍርድ አያጎልም ብለው ሾሙት። በዚህን ጊዜ ነው እንግዲህ ድሃ ተበደለ፣ ፍርድ ጎደለ እያለ በሃይማኖት ጸንቶ ያስተምር ጀመረ። አዎ ያስተምር ጀምር በዚህ ጊዜ ዲዮቅልጤያኖስ ከምንም ተነስቶ ካደ ክዶ ብዙ ሐዋርያትን ብዙ ጻድቃንን ብዙ ሰማይታትን ወደ ሰማይትነት እንዲዞሩ አደረጋቸው አስገደላቸው አስጨፈጨፋቸው ብዙ ሰማይታት ሞቱ ተሰውተው ምንድ ነው የሚለው ወውእተ ጊዜ ሚናስ አደገ ሲመቶ ሖረ ውስተ ገዳም ይላል ይህ ዲዮቅልጥያኖስ ተነስቶ ብዙዎቹን ወደ ሰማዕትነት ሲያስጨፈጭፋቸውና ሲያሰዋቸው በሰይፍ ሲያስመታቸው በጦር ሲያስወጋቸው በሳት ላይ ሲጥላቸውና በተለያየ ነገር ሲያሰቃያቸው ሹመቱን ጣላ። ግፍ አድርጎ ወደ ገዳም ግባይ። ያን ጊዜ ሚናስ ሹመቱን ትቶ ወደ ገዳም ሄደ። ለብዙ ዘመናት በጾም በጸሎት በትሩፋት በስነ ምግባር ጸንቶ ኖረ ይላል። ሹመቱን ትቶ ወደ ገዳም ወደ ገዳም ገብቶ መጸለይ። ወደ ገዳም ገብቶ ምን ማለት ነው? መጾም፣ መስገድ፣ እግዚአብሔር ጋር መነጋገር። ከዕለታት በአንድ ቀን ሰማይ ተከፍቶ ስለ ክርስቶስ ለመሰከሩና መከራ ለተቀበሉ ሰማዕታት መላእክት አክሊለ ክብር ሲያቀዳጇቸው አየ ይላል። ስለ ክርስቶስ በመከራ የደከመ ይህን የብርሃን አክሊል ይቀበላል ሲባል ሰማ። አየ፣ ተመለከት፣ አየው። እነዚያ ዲዮጦጣያስ የጨፈጨፋቸው ስለ ወንጌል ስለ ክርስቶስ ስለ ሃይማኖት ብሎ የተጨፈጨፉት በሙሉ በመላእክት እጅ የክብረ አክሊል ሲቀዳጁ ተመለከተና ከገዳም ወጥቶ ወደ ከተማ ሄዶ በኢየሱስ ክርስቶስ ስም ወንጌልን መስበክ ማስተማር ጀመረ ጀመረ ከየት መጀመሪያ ንግሥናውን ትቶ ወደ ገዳም ገባል። ገዳም ሲጸልይና ሲለምን ከቆየ በኋላ ሲሰግድ ከቆየ በኋላ በሰማይ ያለውን የሰማይታት ክብርና ሽልማ ሲያይ ደግሞ እንደገና ወደ ከተማ ገብቶ ወንጌል ማስተማር ጀመረ። ከዚህ በኋላ ይላል መስበክ ማስተማር ጀመረ። አዎ የሚገርመው ነገር አዎ እግዚአብሔር በቸርነቱ ጠርቶ ያከበራቸውን አዎ አላውያኑ ክብረ ዘመድ መሆኑን አውቀው ወይም ክቡረ ዘመድ መሆኑን አውቀው አላወያኑ ምን አሉት? ያገሉት ነበረ። መኮንኑም ብዙ ቃል ኪዳን መጀመሪያ ሊያባብሉት ጀመሩ። አዎ ለማባበር ወደ እነሱ ሲገባ ምርኮኛ እንዲሆንላቸው ሊያባብሩት ጀመሩ። መኮንኑም ብዙ ቃል ኪዳን ገባለት። ሊያሳድገው፣ ክብር ሊሰጠው፣ ባለስልጣን ሊያደርገው ቃል ኪዳን ገባለት። እሱ ግን አይሆንም አለ ይልና ስለዚህ በልዩ ልዩ መከራና ስቃይ እንዲያሰቃዩት ዲዮቀጥያኖስ አዘዘ። በቃ የመጣበት ዓላማ ሰማዕት መሆን ነበር እና ተሰቃየና እነሆ ራሱን በሰይፍ አስቆረጠው። በስጋውም ብዙ ተአምራት ተደርጓል። ሕዳር 15 ቀንም እረፍቶ ነው ይለናል። ስለዚህ እንግዲህ በዚህ አባት በዚህ ታላቅ አባት በዚህ አንደኛ ሹመትቶ ወደ ገዳም ሄደ ሁለተኛ በገዳም ደግሞ በሰማይ ለሰማዕታት የተደረገውን ክብር አይቶ ወደ ከተማ ገብቶ ወንጌልን ያስተማረን። ከዚያ ቀጥሎ ሰማዕትነትን አው ፈልጎ አው ሰማዕት ሆኖ ሕዳር 15 ቀን ያረፈ እግዚአብሔርን የወደደ እግዚአብሔርን የፈቀደና ለሃይማኖት የሞተ ስለሆነ አባቶቻችን በእሱ እረፍት ቀን የገና ጾም ሕዳር 15 እንዲገባለት አድርገው እዚያ ጥቅምት 27 ቀን ያ በትረ ማርያም የእመቤታችንን ወዳጅ የሆነው አርባር ኮስሞ መድኃኒት እየጠጣ የመድኃኒ ዓለም ንፍሮ እየቀቀለ ለድሃ ሲያበላ አርባር ግርፋ ሲገረፍ የነበረ መድኃኒ ዓለምን ሲያስር ጥቅምት 27 ቀን እረፍት ሆኖለታል እና በዚያ በመድኃኒ ዓለም ክብረ በዓል አብሮ ይከበርለታል። ይህም ደግሞ ሕዳር 15 ቀን በሱ የክርስቶስ ጾም፣ የሐዋርያ ጾም፣ የገና ጾም፣ የልደ ጾም እንዲጾምለት አድርገዋል። ክብርና ምስጋና ለአምላካችን ለእግዚአብሔር የሆነ ሰማዕታት የዚህን ዓለም ናቁ ደማቸውንም ስለ እግዚአብሔር መንግሥት አፈሰሱ። መራራውን ሞት ታገሱ። ስለ መንግሥተ ሰማያትም ደግሞ አው የእግዚአብሔርን ቸርነት ተመለከቱ፣ ይለናል። ሰማዕታት የዚህን ዓለም ጣዕም ናቁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ ከሸራ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።